ከፍራንክፈርት ጋር ሊቨርፑል አቀራረቡንም አሰላለፉንም ነው የቀየረው። ፎርሜሽኑንም በተጫዋቾች አሰላለፍም ሞሐመድ ሳላ ወደ ተጣዋቂነት ወርዷል። ለምሳሌ ሁለት አጥቂዎች ተሰልፈዋል፣ ኢሳቅ እና ኤኪቲኬ። ፍሎሪያን ቪልስ በቀኝ በኩል እንዲጀምር ተደርጓል። በ442 ፎርሜሽኑ ተቀይሯል፣ 442 ሆኗል። ከቀኝ በኩል በነፃ ሚና ወደ መሃል እየገባ ከኢሳቅ እና ኤኪቲኬ በስተጀርባ እንደፈለገ እየገባ እየወጣ ሲጫወትም ተመልክተኗል። በጨዋታውን ከእስክንድር ታምራት ጋር ስናስተላልፍም ላይቭ ይህንን ስላችሁ ነበረ። በኋላም የወጡት ሰፋፊ ትንተናዎችም በብሪቲሽ መገናኛ ብዙሃንም የሚያሳዩት ይሄ ነው። አሰልጣኙ ለቪርስ ይህንን ነፃነት ሰጥተውት ግን ወረቀት ላይ ግን የሚነሳበት ቦታ ከቀኝ እንዲሆን ነው ያደረጉት። በዚህ የፎርሜሽንና የአሰላለፍ ለውጥ የፍራንክፈርቱን ጨዋታ ታሳቢ ካደረግን ከአራት ጨዋታዎች በኋላ ወደ ድል የተመለሰበት ስለሆነ እና ደግሞ እንደ ፍሎሪያን ቪርትስ ያሉ ተጫዋቾች ደግሞ በሊቨርፑል ማልያ ምርጡን ጨዋታ ስላሳዩ በቀጣይ ጨዋታ ላይ በዛው ቦታ ላይ የመሰለፍ እድላቸው በጣም ሰፊ ነው።